ኢትዮጵያ በየዓመቱ ከውጭ በከፍተኛ ውጭ ምንዛሬ የወረቀት ምርት አስገባለች። ለዚህ ደግሞ በሀገር ውስጥ ለወረቀት ማምረቻ የሚሆነው ጥሬ ዕቃ ማለትም የፐልፕ ማምረቻ ፋብሪካዎች ባለመኖራቸው መሆኑ ይነሳል። ይህን ችግር ለመቅረፍ ታዲያ በሀገር ውስጥ ወረቀትና ፐልፕ የማምረት ሙከራዎች ሲደረጉ ቆይተዋል። የኢትዮጵያ ባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ተመራማሪዎች የቲማቲም ተረፈ ምርትን እንደ ግብዓት በመጠቀም የተሳካ የወረቀት ምርት ሙከራ አድርገዋል። የቲማቲም ዌስትን ወይም ተረፈ ምርትን ቃጫ ይዘት ያለውን በመጠቀም ነው። እንትን ያለው በፋብሪካ ሂደት ውስጥ የተወሰነ ከፈጨነው በኋላ የተለያየ የኩኪንግ እና የተለያዩ ሂደቶች ካለፈ በኋላ ምንድን ነው የሆነው ፐልፕ የሚባለው ምርት ማምረት ችለናል። ይሄ ፐልፕ የሚባለው ምርት ደግሞ ምንድን ነው በከፍተኛ ዋጋ ከውጭ ሀገራቶች እያስገባን የምንገኘው ምርት ነው። አስፈላጊውን የጥናት ስራ በማከናወን አሁን ላይ ከባር ጉባ ትሬዲንግ ፒኤልሲ ጋር በመተባበር የምርት ሙከራም ተደርጓል። የምርት ሂደቱ የግብርና ተረፈ ምርቶችን ለፐልፕና ወረቀት ማምረቻነት መጠቀም እንደሚቻል ተጨማሪ ማሳያ መሆኑ ይነሳል። አሁን ላይ የሚመረተው የወረቀት ምርትም የአትክልትና ፍራፍሬ ምርቶችን ለማሸግና ማቆየት የሚረዳ መሆኑም ተመላክቷል። ይህንን ሊያጠናክር የሚችል የኦክሲዳይዝ ዲስቻርች ጭምር እሱንም ጭምር ማምረት ችለናል። ስለዚህ ይሄንን ቃጫ ወደ ከቀየር ከቀየርነው በኋላ ለማሸጋ የሚሆነውን የወረቀት ጥጥቅል በተሳካው ሁኔታ ማምረት ይችለናል ማለት ነው። ይሄ ባርጉባ ትሬዲንግ ነው፣ ከነሱ ጋር ሆነ በኢንዱስትሪ ሌቨል ነው በትልቅ ሮል የዛ ጋር እንዳያችሁት በትልቅ ሮል አንድ ጊዜ ማምረት ተቻለ ማለት ነው። ከዛ ደግሞ ፓኬጂንግ ቦክሱም እንደዛው ተሰርቷል፣ ካርቶኑም የሚፈለገውን ኳሊቲ ያሟላ ነው። ይሄንን ሀሳብ አመጡ፣ ከቲማቲም ምግር ወረቀት መሰራት ይችላል የሚለውን ነገር ወደዚህ ሀሳብ ሲያመጡ የኛ ድርጅታችን ሀሳቡን ተቀብሎ ወደ ስራ ገባ ማለት ነው። ያው አንድ ዙር ሰርተነው ምናልባት እንግዲ አይታችሁታል ውጤታማ ነው። ሁለተኛው ዙር ደግሞ በሂደት ሙሉ በሙሉ የስቶክ ፕሪፓሬሽኑ ተዘጋጅቶ ፕሮሰስ ላይ ነው የሚቀረው። እንደ ሀገር ካለው ምቅ የግብርና ተረፈ ምርት አኳያ እሴት በመጨመር አላስፈላጊ ወጪዎችን በማስቀረት በዘርፉ ሰፊ የስራ እድሎችን መፍጠር እንደሚያስችልም ያነሳሉ። ይህም ብክነትን ለመከላከልና ጥራታቸውን ጠብቆ ለማቆየት ያግዛል። የምርምር ውጤቱ ወረቀትን በሀገር ውስጥ አቅም ለመተካት የሚያግዝ መሆኑም ተገልጿል። አሁን የጀመርነውን ነገር አስፍተን በመስራት አንደኛ እዚህ አገራችን ላይ ላሉ ይህንን ግብዓት የሚፈልጉ ኢንዱስትሪዎች ለነሱ እንሰጣለን። እጅግ በጣም ብዙ የሆነ የስራ እድል ይፈጥራል። ከዛም ባሻገር ይህንን ተረፈ ምርት በተወሰነ መልኩ ለመተካትም አስቻ የሆነ ሁኔታ ነው የፈጠር ነው። የውጭ ምንዛሬ ከማዳን የሚባለው ነገር እንዳለ ሆኖ ጥራትን ከማሻሻል አንጻር ከፍተኛ ጥራት ያለው ምርት ማምረታችን ኢኮኖሚው ላይ ከፍተኛ ይሁን ጠቀሜታ። ኢትዮጵያ ፐልፕን በተመለከተ ከውጭ ወደ ሀገር ውስጥ የምታስገባው ወደ 340 ሚሊዮን አካባቢ ነው የሚገመተው፣ ምክንያቱም በአመት። ስለዚህ የተለያዩ የተለያዩ ዩኒቨርሲቲዎች ወረቀት ይፈልጋሉ፣ የትምህርት ተቋማት ወረቀት ይፈልጋሉ፣ መንግስታዊ የሆኑ መስሪያ ቤቶች ወረቀት ይፈልጋሉ። ከዚህ ባለፈ ኤክስፖርት የምናደርጋቸው ምርቶች፣ በሀገር ውስጥ የምንጠቀማቸው ምርቶች ለምሳሌ ሲሚንት ፋክተሪ ፓኬጁ በሙሉ ወረቀት ነው። ከዚህ የተነሳ የወረቀት ፍላጎታችን ከፍ ያለ ነው። ከውጭ የሚገባውን ፐልፕ ብንተካ ይህንን ነው የምናስቀረው ማለት ነው። ያለው የኢኮኖሚ ፋይዳ ከዚህ አንጻር ከፍ ያለ ነው። በቀጣይም አቅምን በማስፋት ወረቀትን በሀገር ውስጥ ለመተካት የሚደረገውን ጥረት እንደሚያግዝና ለዚህ የሚወጣውን ከፍተኛ የውጭ ምንዛሪ ማስቀረት እንደሚቻል ተመላክቷል። እንደ ሌሎቹ ማቴሪያሎችም አይደለም ይሄኛው፣ ቲማቲሙ ብዙ ሌላ ነገር ሳጨምርበት ፐርፌክት ነው ቴክስቸሩ ምናምን። ስለዚህ ላርጅ ስኬል እንደዚህ ማምረክ ከተቻለ የተወሰነ ኢንቨስት ላይ አድርጎ በፋብሪካ ደረጃ ይሄንን ተክሎ በደንብ መጠቀም ይቻላል። ስለዚህ ፐልፕ እንዳይመጣ ማድረግ ይቻላል ማለት ነው የሚያሟላ ከሆነ ይሄ በእርግጥ እንደተለያየ እንደ አፕሊኬሽኑ አይነት የምትፈልገው የፐልፕ ግሬድ ይለያል። እዛ ላይ የምትጨምራቸውን አዲቲቮች እየጨማመርክ ቤዚክ ፐልፑ ግን ይሄ ለሁሉም መሆን የሚችል በራሳችን አቅም ልንሰራና ልንተካ የምንችላቸው ግብአቶች አሉ። ስለዚህ በዩኒቨርሲቲ ያሉ ተመራማሪዎች በምርምር ተቋማት ያሉ ተመራማሪዎች እዚህ ላይ አትኩሮት አድርገው ቢሰሩ በኢንዱስትሪ ምርታችን ወይም ማኒፋክቸሪንግ ዘርፋችን ሰልፍ ሰፊሸንት ይሆናል። ይሄ ደግሞ የኢኮኖሚ አቅማችን ከፍተኛ ደረጃ ላይ ይደርሳል። ስለዚህ የሆነ አካባቢ ላይ ወይም የሆነ ቦታ ላይ ጦርነት በመጣ ቁጥር የእኛ የግብአት ሰንሰለት አፌክትድ አይሆንም። ይህ የፈጠራ ስራ የኢትዮጵያ ባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት በቅርቡ በኢትዮጵያ አእምሯዊ ንብረት ባለስልጣን ካስመዘገባቸውና እውቅና ከተሰጠባቸው 11 የፈጠራና ምርምር ስራዎች መካከል ቀዳሚው ነው።